በህይወትና በሞት መካከል የነበረ የአራት ዓመት ታዳጊ ገነት ከእግዚአብሔር ጋር ሲገናኝ የሚያሳይ በእውነተኛ ታሪክ ላይ የተመሰረተ አስደናቂ ፊልም ይዘንላችሁ ቀርበናል። ይህ ክላሲክ ፊልም ነው። ታሪኩ የሚጀምረው ቶድ የተባለው ጎልማሳ ጋር በማሳየት ነው። ቶድ ሎድ ለማሸነፍ የተለያዩ ስራዎች ይሰራል። ዋና ስራው ቄስ ቢሆን በተጨማሪ የእሳት አደጋ ሰራተኛ እና የትምህርት ቤት ቤታሰብ እንደሚሆን ያለ እረፍት ይተጋል። ሰዎችን ማስቀየም የማይወዱ ጋራጅ ላስተካከለበት የወለ ንጣፍ በክፍያ መልስ ይሰጡታል። ምንጣጣፍ ተቀቀል ብሎ ቢሮ ሲደርስ የእሳት አደጋ የስራ ባልደረቦቹ በሞኝነቱ ተሳለቁበት። የልብ ጓደኛው ግን በዩኒካ ተይዞ በተደጋጋሚ ክፍያ ሳይቀበል መምጣት እንደሌለበት መከረው። ቶድ አመሻሽ ላይ ስራውን ጨርሶ ወደ መኖሪያው ሲመለስ ባለቤቱ መዝሙር እያስጠናች ደረሰ። የዘማሪዎቹ ጩኸት የረበሸው የመጨረሻ ልጁ በረንዳ ተቀምጦ አገኘው። ከዛም ባለቤቱ የመዝሙር ጥናቱን ስትጨርስ ምኝታ ክፍሉ አስገብቶ አስተኛው። በቀጣይ ቀን ቶድ ቤተ ክርስቲያን ውስጥ ብዛት ያላቸው ምእምናን በተገኙበት የፈጣሪን ቃል መመስከር ጀመረ። አስተምሮ ሲጨርስ ጓደኛው በቀጣይ ቀን ለሚያደርጉት የክሪኬት ጨዋታ እንዲዘጋጅ ነገረው። የጨዋታው ቀን ቶድ አንሸራቶት በመውደቁ እግሩ ተሰበረ። ምንም እንኳን ጉዳት ላይ ቢሆንም ቶድ በቀጣዩ ቀን ለአገልግሎት ቤተ ክርስቲያን ተገኘ። በሚያስተምርበት ወቅት የጀርባ ሕመሙ ተነስቶበት መድረክ ላይ ተዘረረ። ሆስፒታል ሲደርስ ዶክተሩ እረፍት እንዲያደርግ አዘዘው። ቶድ የእረፍት ጊዜውን ቤተሰቦቹን ይዞ በቅርብ ርቀት ወደሚገኝ የመዝናኛ ፓርክ ሄዱ። ፓርኩ ውስጥ ልጆቹ የተለያዩ ነፍሳትን በመንካት ተጫወቱ። ኮልተን ግን ሸረሪት ስለሚፈራ መጫወት እየፈለገ በፍርሃት በሸረሪት ሳይጫወት ቤታቸው ተመለሱ። አመሻሽ ላይ ቤት እንደደረሱ ሁለቱም ልጆቹ በጠና ታመሙ። በቀጣይ ቀን ሴት ልጃቸው ከሕመሟ ስታገግም ኮልተን ግን ሕመሙ ጸንቶበት ሆስፒታል ገባ። ዶክተሮቹ ያጋጠመው በሽታ ከባድ በመሆኑ አስቸኳይ ቀዶ ጥገና እንደሚያስፈልገው ነገሯቸው። ልጃቸው ላይ በሆነው ነገር የተደናገጡት ቤተሰቦቹ ለጓደኞቻቸው ስልክ በመደወል እንዲጸልዩለት ነገሯቸው። ቶድ ሆስፒታሉ አካባቢ ወደሚገኝ ቤተ ክርስቲያን በመሄድ በቻለ አቅም ሁሉ ጠንካራ ሰራተኛና እግዚአብሔርን አገልጋይ ሆኖ ለምን ይህ ሁሉ ፈተና እንደደረሰበት ፈጣሪውን አምሮ ጠየቀ። ከብዙ አስቸጋሪ ቀዶ ጥገና በኋላ ታምራዊ በሆነ መንገድ ልጃቸው ከሞት አፋፍ ተመለሰ። ሕመሙ እንደነቃም ለወላጆቹ ከዚህ በኋላ ምንም የሚያስፈራው ነገር ስለሌለ ፓርክ ወስደው ይፈራው በነበረው ሸረሪት እንዲያስነኩት አደረገ። ከዛም ፓርክ ውስጥ እየተዝናኑ ከሸረሪት ውጭ ምን እንደሚያስፈራው አባት ልጁን ጠየቀ። ልጁ ምድር ላይ የሚያስፈራው ምንም ነገር እንደሌለ ለአባቱ መለሰለት። ቶድ ሆስፒታል በሕይወት እና በሞት መካከል እያለ ፍርሃት ተሰምቶት ከሆነ ጠየቀው። ኮልተን ግን በቀዶ ጥገናው ወቅት መላእክት ነፍሱን ወደ ገነት ወስደው እግዚአብሔር ጋር እንዳገናኙት መሰከረ። አባት በልጁ ምላሽ ግራ ቢጋባም ነገሩን አቅሎ ተመለከተው። አመሻሽ ላይ አባት ልጆቹን በሚያስተኛበት ወቅት ሴት ልጁ ወንድሟ ኢየሱስ ፈረስ አለው ያላትን ለአባቷ ነገረችው። በሐሳቡ የተገረመው ቶድ ልጁን ሰለ ሁኔታው ጠየቀው። ኮልተን ገነት በነበረበት ወቅት ያየውን ሁሉ በዝርዝር አብራራለት። በልጁ ማብራሪያ ግራ የተጋባው አባት ሚስቱን በቀዶ ሕክምናው ወቅት ልጃቸው ገነት ደርሶ መመለሱን ሊያስረዳት ሞከረ። እናት ግን ሕፃን በመሆኑ ብዙ ነገሮች በአእምሮ ሊፈጠሩ ይችላሉ በማለት ነገሩን አቅልላ ተመለከተችው። የልጁን ሁኔታ በቅርበት የተከታተለው ቶድ ነገሩን ለማጣራት የስነ ልቦና ባለሙያ በማግኘት ስለ ልጁ ሁኔታ ገለጸላት። በፈጣሪ መኖር የማታምነው ዶክተር ነገሩን ሰዎች በህይወታቸው ከባድ ነገር ሲገጥማቸው አእምሯቸው ላይ የሚፈጠር ክስተት እንጂ ከፈጣሪ ጋር የሚገናኝ አለመሆኑን መለሰችለት። በዶክተሯ ሀሳብ ያረካው ቶል ወደ ጓደኛው ቢሮ በመሄድ ስለ ልጁ እያጫወተው የእሳት አደጋ ተከስቶ ከቢሮ በመውጣታቸው በጉዳዩ ላይ በቂ ጊዜ ወስደው ሳያወሩበት ቀሩ። በቀጣይ ቀን ቶድ ቤተ ክርስቲያን በሚያስተምርበት ወቅት ልጁ በሕክምና ላይ እያለ ገነት ደርሶ መመለሱን በትምህርቱ መሀል ጠቀሰላቸው። ምእመናን ግን ቶድ የተናገረውን ነገር ሳያምኑት ቀሩ። ከዛም ቶድ የእሳት አደጋ መኪናውን እርሻ መሀል አቁሞ ቤተሰቡ ጋር በመዝናናት ላይ እያለ አንድ ጋዜጠኛ ደውላ ልጁ ገነት ስላየው ነገር ቃለመጠይቅ ልታደርግለት እንደምትፈልግ ነገረችው። ከዛም ጋዜጠኛዋ መኖሪያ ቤታቸው በመምጣት ኢየሱስ ምን እንደሚመስል ኮልተንን ጠየቀችው። ኮልተን ኢየሱስን ለመግለጽ ቢቸግረውም ግርማ ሞገሱ የሚያስፈራ መሆኑን መሰከረላት። በተጨማሪም እጁና እግሩ ላይ በሚስማር የተወጋበትን ምልክት ማየቱን ነገራት። ጋዜጠኛዋ ቃለ መጠይቁን ስትጨርስ ኮልተንን ከአባቱ ጋር ፎቶ በማንሳት ታሪኩ በጋዜጣ ታትሞ ለዓለም እንዲደርስ አደረገች። የተወድ ጓደኞች ቤተ ክርስቲያን የመጡ ምእመናን ሳያምኑት ቀሪው ዓለም እንዲያየው ጋዜጣ ላይ በመውጣቱ ተበሳጩ። ከዛም ቤተ ክርስቲያኑ ውስጥ ስብሰባ ጠርተው ልጁ ገነት ደርሶ መምጣቱን የነገረው ሐሰት መሆኑንና ሲኦልም ወይም ገነት የሰው ልጆች ለማስፈራራት የሃይማኖት አባቶች የፈጠሩት እንጂ በእውነተው ዓለም የሌሉ ሐሳቦች መሆናቸውን ነገሩት። በተጨማሪም ይህንን ስብከት ቤተ ክርስቲያን ውስጥ ድጋሚ ካስተማረ ከአገልግሎት እንደሚያግዱ ታስጠነቀቁት። ቶድ ስብሰባውን ጨርሶ ቡና ለመጠጣት ካፌ ሲሄድ አንዳንድ ሰዎች ጋዜጣው ላይ የወጣውን ሀሳብ እያነሱ ያፌዙበት ጀመር። በተመሳሳይ ሴት ልጁ በትምህርት ቤቱ በአባቷና በወንድሟ ምክንያት ስድብና መገለል ደረሰባት። ነገሮች እረፍት ያሳጡት ቶድ አመሻሽ ላይ እንቅልፍ ሊይዘው ባለመቻሉ ልጁን በገነት ቆይታው ስላያቸው ነገሮች ተጨማሪ መረጃ ለማግኘት ወደ ምኝታ ክፍሉ ሄደ። ከዛም ብዙ ሰዎች የኢየሱስ ምስል በማለት የሚያምኑበትን ፎቶዎች እያሳየ ትክክለኛው የጌታ ምስል የትኛው እንደሆነ ጠየቀው። ኮልተን ግን ሁሉም ምስሎች ትክክለኛ የኢየሱስ ፎቶዎች አለመሆናቸውን መለሰለት። በቀጣይ ቀን ቶድ ባለቤቱን ስለ ልጃቸው ሁኔታ አጫወታት። ባለቤቱ ግን ፊት ለፊታቸው ብዙ የባንክ ዳያ ያለባቸው የአራት ዓመት ህጻን ልጁ በሚያወራው ነገር በመሳቡ ተናደደች። ቶድ ግን ተስፋ ሳይቆርጥ ልጁ ገነት ውስጥ ያየውን ነገር በሙሉ እንዲነግረው መጠየቁን ቀጠለ። ኮልተን ቅድመ አያታቸውን ገነት ውስጥ እንዳገኘው ነገረው። ገና በአራት ዓመቱ አያቱን ያጣው ቶድ በልጁ ሀሳብ ተደናግጦ የአያቱን ፎቶ በማውጣት በገነት ያየውን ሰው ይህ መሆኑን ጠየቀው። ኮልተን ግን ገነት ውስጥ ሁሉም ሰው ወጣት መሆኑንና መነጽር የሚያደርግ አለመኖሩን መለሰለት። ቶድ የአያቱን የወጣትነት ፎቶ ከተደበቀበት በማውጣት ለልጁ አሳየው። ኮልተን የወጣትነቱን ፎቶ ሲመለከት በገነት ያገኘው ሰው ይህ መሆኑን መለሰለት። አመሻሽ ላይ ቶድ ልጃቸው አያቱን ገነት ውስጥ እንዳየ ለባለቤቱ ነገራት። ባለቤቱ ግን በድጋሚ ልታምነው አልቻለችም። ቶድ እውነታው ከእሱ አልፎ ለሌሎች እንዲገለጥ ቤተ ክርስቲያን በሚሄድ ጸለየ። በቀጣይ ቀን ሶኒያ ቤቷን በማጽዳት ላይ እያለች ኮልተን ሶስተኛ እህት እንዳለው ነገራት። በልጇ ግራ የተጋባችው ሶኒያ አንድ እህት ብቻ ያለው መሆኑን ነግራት ተጨማሪ እህት ከየት እንዳመጣ ጠየቀችው። ኮልተን ግን ገና በመሐፀኗ ውስጥ እያለች የሞተችውን ሴት ልጃቸውን ገነት ውስጥ እንዳገኛት ነገራት። እናት ሰላል ተወለደች ልጇ ማንም ሰለማያውቅ ኮልተን ገነት ደርሶ መምጣቱን አመነች። ሶኒያ ልጃቸው ገነት ደርሶ መመለሱን ካመነች በኋላ ቀሪው ዓለም እውነቱን እንዲያውቅ ቤተ ክርስቲያን ውስጥ ብዛት ያላቸው ጋዜጠኞችና ምእምናን በተገኙበት በልጁ ላይ የደረሰውን የእግዚአብሔር ታምር መሰከረ። በተጨማሪም ገነትና ሲኦል ሰዎችን ለማስፈራራት የተፈጠሩ ልብ ወለዶች ሳይሆኑ በእውነታው ዓለም ያሉ መሆናቸውን ለምእምናኑ አስተማረ። ቤተ ክርስቲያን ውስጥ የነበሩት ታዳሚዎች በሙሉ ቶድን ከልባቸው አመኑት። በቀጣይ ቀን ኮልተን ሲኤንኤን ላይ አንዲት የስምንት ዓመት ልጅ እንደ ኮልተን በመንፈስ ፈጣሪን አግኝታ በመምጣት ትክክለኛው የኢየሱስን ምስል እንደሳለች የሚያሳይ ዘገባን ተመለከተ። ከዛም ኮልተንን በመጥራት ታዳጊዋ የሳለችውን የኢየሱስ ምስል እያሳየ እውነት መሆኑን ጠየቀው። ኮልተን ትክክለኛው የኢየሱስ ምስል ይህ መሆኑን ነግሮት ፊልሙ ይጠናቀቃል። ውድ የክላሲክ ፊልም ተመልካቾች ይህ በምስሉ ላይ